በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሚ በመላው ዓለም የምትኖሩ የሉል እግዚአብሔር ቤት ሰዎች በመድኃኔ ዓለም ስም በድንግል ማርያም ቃል ኪዳን እንደምንሰነበታችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ? አሜን። መድኃኔ ዓለም ኃያሉ አምላካችን ዛሬም ዘወትር ሁል ጊዜም ቢሆን ስሙ ይክበር ይመስገን፣ አሜን። ዛሬ እንደ መድኃኔ ዓለም ቸርነትና ፍቅር የምንማማርበት ርዕሳችን የሚሆነው የአዕምሮ መያዝ ወይም ራስን መግዛት የምትለዋን ነጥብ ላይ ከክፉ መናፍስት ውጊያና ከመጽሐፍ ቅዱስ አስተምሯችን ከመንፈሳዊ ሕይወት እድገትና ጉዞ መያያዝ ጋር አያይዘን አንድ ላይ የአዕምሮ መያዝ ራስን መግዛት አለመቻል፣ በዚህ ውስጥ ደግሞ የመናፍስት ሚና እና ድርሻ የሰው ልጆች የሚጎዱበት አቅማቸው አንድ ላይ አድርገን መድኃኒ ያለምን አንደበት አድርጌ እንማማራለን። ጉባያችንን በቸርነቱ ይባርክልን። አሜን። እንግዲህ ብዙ ጊዜ እንደምናወራው ክፉ መንፈስ ከሰውነታችን አካል እኛን አብዝተው ለማጥቃትና በፈለጉት መንገድ ለመውሰድ ከዛም በላይ ደግሞ የተሰጠንንና ያለንን ወደፊት ደግሞ የሚኖርን የሕይወት እቅዶችና መሪዎችንም ለማክሸፍ የሚጠቀሙት ከሰውነትና መድኃኒዓለም ከፈጠረልን ፍጥረት እንደ ስጦታ መካከል ወይም ካለን የሰውነት አካል ብዙ ጊዜ የሚቀመጡት አይምሮ ላይ ህሊና ላይ እና ልብ ላይ ነው። እያንዳንዱ ቦታ ላይ ሲቀመጡ የራሳቸው የሆነ አሰራር እና አካሄድ አላቸው። ህሊናህን ሲቆጣጠሩ ብዙ ጊዜ በኃጢአትና በበደል እንዲሁም በክፉ ስራና በግፍ አካሄድ ውስጥ ሰማያዊ የሆነ የእግዚአብሔርን ቁጣና ማዕት እንዳታስብ ያደርጋሉ። ልብ ላይ ሲቀመጡ ደግሞ ብዙ ጊዜ የተለያዩ ጽንሰ ሀሳቦችን እያፈለቁ በእምነትህ እና በሃይማኖትህ በጸሎትህ እና በመንፈሳዊ ህይወትህ ላይ አቅምና ጉልበት በእምነት በኩል እንዳታገኝ አብዝቶ ይዋጓሃል። አይምሮ ላይ ሲቀመጡ ደግሞ ማስተዋልህን፣ መረዳትህን፣ ራስን መግዛትን ይህንን ነጥብ ላይ አብዝተው ይዋጋሉ እና ዛሬ ራስን መግዛት የምትለዋን ነጥብ ከመናፍስት ውጊያ አንጻር መጽሐፍ ቅዱሳችን ተንተርሰን እንማማራለን። የሰው ልጅ ራሱን መግዛት የማይችለው ብዙ ጊዜ አይምሮ ላይ ሲቀመጥ አንዳንዴ መናፍስትን ማንቆጣጠረው አይነት ውጊያና ሀይል አላቸው አቅም አላቸው። በእርግጥ መንፈስ እና ክፉ ሀይል ወይም ክፉ መናፍስት መፍት የላቸውም ይባላል። እኛ ላይ ምንም ነገር የማድረግ መፍት የላቸውም እንደዚህ የሚል ትምህርት አለ። ይህም በሰፊው በሌላ መርሃ ግብር አዘጋጅቼ አመጣላቸዋለሁ። እውነት ነው፣ መፍትሄ የላቸውም ግን አንዳንድ ጊዜ እነሱ የሚሄዱበትና አሰራር ስላላቸው ያን ተከትለው አንተ በጠመዱት ወጥመድና ባመጡት ሀሳብ የምትመራና የምትሄድ አይነት ሰው ከሆንክ አስገድደውም ሳትችለው መቆጣጠር ሳትችለው ተመሳስለውና አንድ ሆነው የፈለጉትን አድርገው ቀጣይ ራስህን ሳትገዛ ወደ የማይሆን ቦታ ላይ ራስ እንድታገኘ ያደርጓል እና ራስን መግዛት የሚለው በብዙ ፍልስፍናና ይሄ የቲዮሪ ሪዮት አለም ትንተና ውስጥ ብዙ ነገር ተነግሮለታል ተብሏል። ግን ትልቁ ራስን መግዛት እና ለመግዛት ጥያቄ ግን መናፍስትን ፍላጎታቸውን ማስቆምና አለማስቆም ላይ ይወስነዋል ማለት ነው። ራስን መግዛት ማለት አንዳንድ ስሜቶችና ሐሳቦች ከውስጥ እየፈለቁ እነሱን መግታት ማለት አይደል ራስን መግዛት ማለት ከውስጥ የሚመጡልን ልን ፍላጎቶች እና ሐሳቦች በሙሉ ወደ ተግባር አለመለወጥ ራስን መግዛት ሲባል የሚጠቅምንና የማይጠቅምህን ለይተህ ከእግዚአብሔር የሚያረቅህን እና የማያረቅህን ለይተህ እሱ እግዚአብሔር ይደሰትበታል ብሎ ወይም ብለህ የምታስበውን ነገር ማድረግ ነው ራስን መግዛት ስለዚህ ከውስጥ እና ከልብህ ከሰውነትህ ከሕሊና የሚመጡ ሐሳቦችን መቆጣጠር ራስን መግዛት ካልነው፣ ወይም አንዳንድ የፈለግከውን ነገር ሙሉ አለማድረግ ካልነው ራስን መግዛት የምትለዋን ነጥብ ከመናፍስ ጋር ባለው ውጊያ ውስጥ የመናፍስን ሐሳብ መቃወምና አለመቃወም፣ ማስቆምና አለማስቆም፣ መተውና አለመተው በዛ ውስጥ የተካተተ ነው ማለት ነው። አዎ እንግዲህ መጽሐፍ ቅዱሳችን በብዙ መንገድ ሐዋርያው ከቅዱስ ጴጥሮስ መልእክትን ጀምር እና ሁለተኛው የቅዱስ ጴጥሮስ መልእክት ምዕራፍ አንድ ቁጥር ስድስት ላይ እንደሚል እናገኛለን። ስለዚህ ምክንያት ትጋት ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፤ በእምነት ላይ በጎነት፣ በበጎነት ላይ ደግሞ እውቀት፣ በእውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናት በመጽናት ላይ እግዚአብሔርን መምሰል ብሎ ራስን መግዛት የሚል ነጥብ አስቀምጦልናል። ይህ አሁን የመንፈሳዊ ህይወት ጉዞና መንፈሳዊ ሰው የሚወስነው ውሳኔ አካሄዱ ነው። መጀመሪያ ትጋት መነሻው ነው። ትጋትን ሁሉ እያሳችሁ እያሳያችሁ ይላል። አሁን መንፈሳዊ ነገር መነሻው ትጋት ነው መነሻው ትጋት ነው ስላችሁ፣ ኃይል የሚኖረው የሚፈለገውን ያህል በረከትና ጸጋ የሚያመጣው በእግዚአብሔር ዓይንና ሕልውና ውስጥ ሊታይና ሊጎበኝ የሚችለው ትጋት ሲኖረው ነው። ጸሎት መጀመር ብቻ ሳይሆን በትጋት መጸለይ ስንችል፣ የአምልኮትን ሕይወት መመሪያ አድርገን በአምልኮት የተመሰረተ ማንነት መገንባት ብቻ ሳይሆን በዛ ዘልቆ መገኘት እለት እለት የምናደርጋቸውን መንፈሳዊ ጉዞዎች በሙሉ በእግዚአብሔር ኃይል እና መንፈስ በኩል ባርኩ ማስኬድ ትጋት ይባላል። እና ትጋት ካለ የእምነት ኃይል ይጨምራል። ትጋት ካለ ልብ ይከፈታል። ትጋት ካለ በእምነት ከፍ እንላለን። በእምነት ከጊዜ ወደ ጊዜ ነገሮች እየተገለጡ እየተገለጡ ይመጣሉ። የእምነት ትልቁ ስጦታ እና ትልቁ ውጤት መገለጥ፣ መገለጥ ማየት። ክፉ ጠላትን ያሴረውን ሴራ በእምነት በኩል ታውቀዋለህ። የጠየቀውን ጥያቄ በእምነት በኩል ታገኘዋለህ መልሱን። የተቸገርክበትን ነገር ያልተረዳውንና ያልገባ ግን በብዙ መንገድ እየፈተነ ያለውን ነገር በእምነት በኩል ታውቀዋለህ። እግዚአብሔርም በእምነት ታየዋለህ። ሰማያዊ የሆኑ ሚስጥራቶችን በእምነት ትረዳለ። የስላሴን መንግስትና ኗኗር፣ አንድነትና ሶስትነት፣ መለኮታዊ ኃይልና አገዛዝን በእምነት በኩል ታገኘዋለ። በእምነት በኩል ጸጋ ይመጣል። በእምነት በኩል የነፍስ አይኗና በረከቷ ከፍ ይላል። በእምነት በኩል ስጋዊ ህይወት በመንፈሳዊ ኃይል ይጎበኛል፣ ይታያል፣ ይያዛል። ስጋዊ ጉዞዎቹ በሙሉ እግዚአብሔር የቀደመበትና በቅዱሳን መላእክቶች ምሪት የተያዘ ይሆናል። ይህ እምነት ነው። ስለዚህ የእምነቱ ነገር ሊገለጥ የሚችለው መጀመሪያ ምን ሲኖር ነው? ትጋት። አምልኮት ላይ መትጋት፣ ጸሎት ላይ መትጋት፣ መንፈሳዊ ህይወት ላይ መትጋት፣ ሳሰለች እና ሳታክር እለት እለት እንደ እህል እንደምትበላው መንፈሳዊ ነገር በዛው ልክ ማስጌጥ፣ ይሄ ትጋት። ከዛ የእምነት ኃይል ይጨምራል። ስትተጋ እምነት እያደገ ይመጣል። በእምነት በኩል ደግሞ በጎነትን ትጨምራለህ። ለሰው በጎ ማሰብ ፍቅር ማለት ነው። በጎነት በጎነት የሚመነጨው ከፍቅር ነው። መንፈሳዊ ነገሮች በሙሉ በፍቅር የታሰሩ ናቸው። ምስጋና በፍቅር የሰው ልጅ ጸሎትና አምልኮት ማድረግ ያለበት እግዚአብሔርን አፍቅሮ ነው። ለሰው በጎ ነገር ማድረግ ያለበት ሰው ልጁ አፍቅሮ ነው ወዶ ነው። ቅዳሴውም የቅዱስ ቁርባኑ ሕይወትም ከእግዚአብሔር ፍቅርና አምላክን ከማክበር አንጻር ነው መሆን ያለበት። ሰው መርዳት ከበጎነት ይሆናል። ስለዚህ በእምነት በጎነት ይመጣል። እምነት ከፍ ሲል ሩሩ ትሆናል። የመንፈስ ፍሬዎች ከልብ ይበቅላሉ። የርኅራሄ፣ ለሰው በጎ ማሰብ፣ በፍቅር የታሰሩ መንፈሳዊ ሕይወት በሙሉ ማስኬድን ትችላለ። ከዛ በጎነት አለ። ከዛ በጎ ከሆንክ በኋላ እውቀት፣ መንፈሳዊ እውቀት ትጨምራል። መንፈሳዊ እውቀት፣ በእርግጥ በስጋ የሚገኙ እውቀቶች አሉ። በአምልኮትና በጽሎት የሚገኙ እውቀቶች አሉ። መንፈስ ቅዱስ የሚገልጽልህ እውቀት አለ። በስጋ ተምረህ የምታገኘው እውቀት አለ። መንፈሳዊ እንኳን ሆኖ በስጋ ተምረህ የምታገኘው አለ። በግል ህይወትና በውጊያ ውስጥ ደግሞ የምታገኛቸው እውነታዎችና እውቀቶች አሉ። ስለዚህ በጎነት ሲኖርህ በውጊያ ውስጥ እውቀት እያካበትክ ትመጣለህ። ከጊዜ ወደ ጊዜ መንፈሳዊ እውቀት ከፍ ይላል። ሰው እኮ ከመናፍስት ጋር እየታገለ በተግባር ነው ስለ መናፍስት አሰራር የሚያውቀው። መንፈሳዊ ነገር ሲጀምር በትንታኔ እንደሱ አይደለም። እየኖርከው የምትረዳው አይነት ህይወት ነው። እየኖርከው የሚገባ እየኖርከው የሚገለጥ እየኖርከው ከጊዜ ወደ ጊዜ ስለ እሱ ያለ አገነዛዝብና እይታ የሚያድግ የሚኖር ህይወት ነው እንጂ ትንታኔያዊ ህይወት አይደለም። ቲዎሪያዊ ህይወት አይደለም። እንደዚህ ነው እንደዚህ ነው የምንለው ሳይሆን በዛ ውስጥ አልፋ አንተም ራስህ የምታውቀው አይነት ህይወት መንፈሳዊ ህይወት የሚባለው። አው በእውቀት ላይ ራስን መግዛት፣ ይህ መጨረሻው ነው። ስታውቅ ራስክን መግዛት ትጀምራለህ። አሁን ራስህን የምትገዛው በእውቀት ነው። የመናፍስትን ከውስጥ የሚያመጡብህን ውስወሳና የኃጢአት ድምፆችና ቃላቶችን ልትገዛ የምችለው ስለ መናፈስ ስታውቅ ነው። ስለ መናፈስ ማወቅ ይህን ያህል ቢግ ዲል ሆኖ አይደለም ወይም የሚያጸድቅ ነገር ሆኖ ሳይሆን ጠላትህን ለማሸነፍ ማወቅ አለብን። ጠላት ስለ ጠላትህን መረዳት አለብ። ምን ምንድን ነው የሚሰራው? በየት መኩል ነው የሚመጣው? ምክንያቱም ምድራዊ ህይወት ግን በሙሉ የመቆጣጠርና አቅጣጫውን የመምራት አቅምና ኃይል ያለው ጠላት፣ ህይወትን የማቀጨጭ አቅም ያለው ጠላት፣ ትዳርን የመበጥበጥ ውስጣዊ ማንነት ግን የማበላሸት የማስጨነቅ ራስ ግን እንድታጠፋ ሁሉ የሚያደርግ ጸባይንም የሚቀርጽ አይነት ኃይል ነው። ይሄንን ማወቅ አለብ። ይህን ስታውቀው ራስ ግን መግዛት ትችላለ። የእሱን ድምፆች መከላከል፣ ኃጢአቶችን መቃወም፣ ውሶሳውን መግታት፣ ፍላጎቱን እምቢ ማለት በእውቀት በኩል መጀመሪያ እምነት ስላለ የምትቃወሙበትን ኃይልም ስለሚኖረ ከዛ ራስ ግን በዛው መግዛት ታገኛለ። ራስን በመግዛት ላይ ይላል ሐዋርያው ቅዱስ ጳውሎስ መጽናት። በእግዚአብሔር ባወቅከው እውቀት፣ በያዝከው የአምልኮት ህይወት እና የጸሎት ጉዞ በያዝከው እውነት፣ በተግባር ባገኘው መንፈሳዊ የእውቀት በዛ መጽናት፣ ከዛ አክሊል ያሰጥሃል፣ በእግዚአብሔር ፊት ዋጋ ታገኛል እና መጀመሪያ የራስን መግዛት የሚለው በዚህ በዓለም ካለው ትንታኔ በተጨማሪ ብዙውን ጊዜ የሰው ልጅ ሐሳቡም እቅዱም ፕሮግራሙም ህይወትንና ኑሮን አሸንፍበታለሁ ብሎ ያሰፈረው መራግ እንትኖች ጉዞዎችን በአጠቃላይ በስጋ ይሳካልኛል ብሎ ያወጣውም ፕላን በሙሉ ፕላን ነው የምትሉት፣ እሱ በሙሉ ክፉ መንፈስ ጣልቃ እየገባ እንዳያመክንብን የክፉ መንፈስን ሐሳብ እና ውስወሳ የምንገታው ራስን መግዛት በሚለው ትልቅ ቃልና ቋንቋ ውስጥ ነው። ይህን ራስን መግዛት የምናገኘው በእምነት በበጎነት፣ በእውቀት ነው። መጀመሪያ በትጋት፣ ሁለተኛ በእምነት፣ ሦስተኛ በእውቀት፣ አራተኛ ራሱን እናገኘዋለን። ራስን መግዛት መጨረሻ መጽናት ትጋት መንፈሳዊ ህይወት መሰረት ላይ ነው ወይም መንፈሳዊ ህይወት ግንባታ ላይ ነው። ከዛ እምነት በመንፈሳዊ ህይወት ጉዞ ከእለት ወደ እለት የአምልኮት ጊዜያቶች እየሰፋ ሲመጡ የምታገኘው ጸጋ ነው። እውቀት በእምነት በኩል ከእግዚአብሔር ጋር ባለ ግንኙነትና ጉዞ ወይም የባረኮት ህይወት ውስጥ የምታገኘው እሱም ስጦታ ነው። በዛ እውቀት ራስህን ትገዛለህ፣ የዲያብሎስን ሀሳብ ትቃወማለህ፣ የእሱን ፍላጎት ትነሳዋለህ፣ የሱኑ ሶሳ ትገተዋልህ የእሱን ሀሳብ በሙሉ ታከሽፈዋልህ በህይወቱ ውስጥ የእሱ ፍላጎትና ሀሳብ የማይተረጎም ሆኖ ይኖራሉ። መጨረሻ ላይ ይህን ይዘህ እስከ መጨረሻው ድረስ ከአንተ እስከሚወጣ ድረስ በዚህ ጉዞ ውስጥ ትጸናለህ ማለት ነው። ስለዚህ ይሄ ራስን መግዛት የሚለው ነጥብ ትልቁ መያዝ ያለብንና ማወቅ ያለብን የዳብሎስን ሀሳብ ተቀብሎ ወደ ተግባር መለወጥና አለመለወጥ ላይ ነው እንጂ ይሄ ዓለሙ እንደሚያወራው አይነት ነገር አይደለም። ይሄ መጀመሪያው ነጥብ ነው። ዛሬ የምናየው ሌላው ራስን መግዛት በብዙ መንገድ ያው ኃጢአት ላይ ነው። እስኪ የሐዋርያዊ ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር ዘጠኝ ላይ እንዲህ የሚል ቃል እናገኛለን። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳችሁን መግዛት ባይችሉ ያግቡ ይላል። ይሄ የዝሙቱን ዓለም እና በአጠቃላይ ደግሞ ኃጢአትን የምናይበት ክፍል ነው። አሁን ኃጢአት ብዙውን ጊዜ ኃጢአት እንደሆነ ማንኛውም ሰው ያውቃል። መጥፎ ነገር መጥፎ እንደሆነ መሰራት እንደሌለበት በሰውኛ ባህሪ እንረዳለን። ከእግዚአብሔር እንደሚያርቀን ጸጋችንና የክርስትና ልጅነታችን የጥምቀት ማህተባችን እንደሚያሳጣና እንደሚያበላሽብን ሁላችንም እናውቃለን። ኃጢአት ኃጢአት ጥሩ እንዳልሆነ ብቻ ቢያንስ በሰውኛ ባህሪ ከእግዚአብሔር ህግና ትዕዛዝ አንጻር እንኳን ባናስበው እንደ ሰው ስናስብ ኃጢአት ክፉና ጥሩ እንዳልሆነ እንረዳለን። ግን ያንን ለመቋቋም ምን ያስፈልጋል? ራስን መግዛት ያስፈልጋል። ኃጢአትን ላለመስራት ራስን መግዛት፣ በደልን ላለማድረግ ራስን መግዛት። ግን ይህን ራስን መግዛት የሚለው ከሰውነት ጋር ተዳብሎ ወደ ኃጢአት የሚነዳን መንፈስ መግታት መቻል ነው። አሁን ብዙ ጊዜ የዝሙቱ ኃጢአትና ሌሎች ኃጢአቶችም ሳናስባቸውና ሳናውቀው ሳንረዳው እዛ ውስጥ ተዘፍቀን ራሳችን እናገኛለን። መጨረሻ ላይ ጸጸቱ ደግሞ ከባድ ነው። ምን ይላል ሐዋርያው ቅዱስ ጳውሎስ? ራሳችሁን መግዛት ባይችሉ ነው የሚለው። በእርግጥ ይሄ በዝሙት ውስጥ ነው። አሁን ምንኩስና እግዚአብሔር ማስቻያውን እየሰጣቸው ራሳቸውን እየገዙ ነው፣ እስከ መጨረሻ ድረስ ድንግልናቸውን የሚጠብቁት። ግን ይሄ ማስቻያ ማስቻያ ይባላል አሁን ትዳር ስያዝ ማስቻያውን እግዚአብሔር ይሰጣል። ምንኩስና ስያዝ ማስቻያውን እግዚአብሔር ይሰጣል እንድትችለው ወይም እንድትዘልቀው ማድረጊያውን ኃይል ይለቅላል። የተለያዩ የስራ መስክም ስትሰማራ በዛ ስራ ትርፋማ እንድትሆንና እንድትችለው የሚያደርገውን ኃይል እሱ ይሰጣል። ግን ይህን የሚሰጥ አንተ እሱን ስትጠይቀውና ስትማጸነው ወደሱ ቀረብ ስትል ነው። አሁን ብዙ ጊዜ ስራ ከመያዛችን በፊት በጸሎት መጀመርና የእግዚአብሔርን ፈቃድ መጠየቅ እሱን እንድዘልቀውና ውጤታማ እንድትሆንበትን የምትችልበትን አቅም እሱ ይሰጣል ማስቻያውን። ትዳርም በቅዱስ ቁርባንና በመንፈሳዊ የትዳር አፈጻጸም ስርዓት ውስጥ ካለፈ የቅዱስ ቁርባኑ ኃይል ትዳሩ እንዲዘልቅና የትዳሩን ፈተና እንድትችለው የሚያደርገውን ኃይል አብሮ ይሰጣል። ምንኩስናውም ስትመነኩስ ያንን እንድዘልቅና ወይም እንድታስረክብ እንድትዘልቅበትና ያን ምንኩስና በእግዚአብሔር ፊት ይዘህ እንድትቀርብ የሚያደርገውን ኃይል ማስቻያውን አብሮ ይሰጣል። ስለዚህ ብዙ ጊዜ ራስን መግዛት የሚለውም ሌላው ትርጉሙ ለየትኛውም ፈተናና የኃጢአት መስመሮች በሙሉ ለማለፍ እግዚአብሔር አምላክ የምንችልበትን ኃይል ሲሰጠህን ነው። ራስ መግዛት የሚባለው በምንኩስና ራስ መግዛት በትዳርም ራስ መግዛት፣ በኃጢአትም ራስን መግዛት፣ በስራ መስክም ራስን መግዛት፣ በህይወት ጉዞም ራስን መግዛት። ይሄ ማስቻያ ነው። ማስቻያውን የሚሰጥህ እግዚአብሔር ነው። ስለዚህ ራስን መግዛት የምትለዋ ሁለተኛዋ ነጥብ የምንችልበትን አቅምና ኃይል ከእግዚአብሔር ዘንድ ምን ማለት ነው? ማግኘት፣ ከእግዚአብሔር ዘንድ መገለጥ፣ ከእግዚአብሔር ዘንድ መሰጠት ማለት ራስን መግዛት ይሆናል። እሺ ሌላው ሶስተኛው የምናየው ነጥብ ራስን መግዛት በእግዚአብሔር ዘንድ ዋጋ ከሚያሰጡ የመንፈስ ፍሬዎች መካከል አንዱ ነው። ለምሳሌ ወደ ገላትያ ሰዎች ምዕራፍ አምስት ቁጥር ሃያ ሁለት ላይ እንዲህ የሚል ቃል እናገኛለን። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት ይልና ራስን መግዛት ይላል። የመንፈስ ፍሬ ነው። የመንፈስ ፍሬ የሚባሉት አሁን በእምነት ልብህ የሚያበቅላቸው ፍሬዎች ናቸው። በመንፈሳዊ ልምምድ ከውስጥ የሚመነጩ የመንፈስ ቅዱስ ኃይልና የቡራኬ ውጤቶች ናቸው። ለምሳሌ አንድ ሰው መንፈሳዊ ሰው ሲሆን የራሱ የሆነ የሚያካብተው አይነት ጸባይ አለው። ቤተ ክርስቲያን ሲሄድ፣ ቅዳሴ ሲያስቀድስ፣ ቃለ እግዚአብሔር ሲሰማ፣ ቅዱስ ቁርባን ሲሳተፍ እለት እለት እግዚአብሔርን ሲማፀን ሁሉን ነገር በእግዚአብሔር ክንድና እጅ ሲጥል የሚኖረው አይነት ባህር ያለ ጸባይ አለው። ይህም ትዕግስተኛ ነው፣ የዋህ ነው፣ ርኅሩህ ነው፣ በጎ ነው፣ ሌላውን ይወዳል ፍቅር አለው። እንደዚህ ሁሉ መንፈሳዊ የሆነ ሰው ደግሞ ከነዚህ ልቡ ከሚያፈልቃቸው የመንፈስ ፍሬዎች መካከል አንዱ ራስን መግዛት ራስን መግዛት፣ አዎ። መንፈሳዊ የሆነ ሰው እንደ መንፈስ ፍሬ ልክ ስትጸልይ ስትሰግድ እንደሚኖር አይነት ልብህ አሁን የሚጸልይ የሚሰግድና ዝም ብሎ የሚኖር አለማዊ ሰው የተለያየ ነው። ነገሮች ላይ ያለው አመለካከት ለሰውም ያለው አመለካከት በግል ህይወትም ላይ ነገሮችን የሚረዳበት መንገድም ይለያያል። በሁሉም አቅጣጫ ልዩነት አሉ። አንተ ራስ ግን ይው ለምሳሌ የጸለይክ ቀንና ሳትጸልይ ያመለክ ቀንና ሳታመልክ መንፈሳዊ የሆኑ ተግባራቶችን ያደረግክ ቀንና ዝም ብለህ ስትል የተለያየ ባህሪ ነው የሚኖር ዝም ብለህ ስትውል የው እንግዲህ በሥራም ቦታም በምንም እየተነታረክ ትውላለህ። ስትጸልይ ግን ደግሞ ሁሉ ነገር ሲከናወንልህ ታገኛለህ። የመናፍስትን ውጊያ በግልጽ ታያለህ ስትጸልይ። ሳትጸልይ ግን ደግሞ ተቀላቅለው ነው ምንም ሳታውቀው። የጸለይ ጊዜ ግን በግልጽ እያየው ይዋጓል። ያልጸለይ ጊዜ ተደባልቀው ውጤቱን ብቻ ነው የምታየው። የእነሱን ውጊያ አታይም። ስለዚህ የመንፈስ ፍሬ ልባችን ከሚያፈልቃቸው ውጤቶች ወይም የመንፈስ ፍሬዎች መካከል አንዱም ራስን መግዛት እና በአጠቃላይ ራስን መግዛት የሚለው ነጥብ በሦስት መንገድ ተርጉም ሆነዋል። አንደኛ በትጋት በመንፈሳዊ ሕይወት የእምነት ኃይል ከፍ ሲል በእውቀት በኩል የምናገኘው ጸጋና ስጦታ ነው። አንድ ሁለተኛ ማስቻያውን እግዚአብሔር ወይም የምንችልበትን ኃይል ሲሰጠን የምናገኘው ውጤት ነው። ራስን መግዛት ሶስተኛ መንፈሳዊ ሰው ስንሆን የሚኖረን መገለጫችንም ጭምር። አሁን አይምሯችን ላይ መናፍስት ተቀምጠው ነው ራሳችን እንዳንገዛ የሚያደርጉ። አይምሮ ላይ ሲቀመጡ ምን አይነት መንፈሳዊ ውጊያ እንክፈት ነው። መናፍስት በእርግጥ አይምሮን ሲይዙት አንድ ቶሎ ነገሮችን እንዳትረዳ፣ ትምህርትም እንዳይገባ፣ ወሬውም ጨዋታውም እንዳይገባ ስራውም እንዳይገባ ምኑ ምኑም እንዳይገባ ነው የሚያደርጉ፣ መረዳትን መንሳት። ይህ አንደኛው ነው። አይምሮ ላይ ሲቀመጡ ሁለተኛው ነገሮችን ቶሎ ያበላሹብሃል። ከፊት እየቀደሙ ስራህንም ይሁን ከሰው ጋር ያለ መግባባትም ይሁን ሰላማዊ የሆነ ህይወትህንም ይሁን ይህም በሙሉ ያከሹብሃል። ከፊት እየተቀመጡ አይምሮ ላይ ሲቀመጡ ወደ ግንባርህ መጥተው ያው አይንም ፊትህም ላይ ሲቀመጡ የሚሰሩትን ስርዓት አቃላችሁ መቼም። ከዛ በተጨማሪ ደግሞ አእምሮ ላይ ሲቀመጡ ትልቁ ከሰው ልጆች ጋር ባላቸው ውጊያ ውስጥ የምናቅበት ነገር አእምሯችን መክበድ ነው። ይሄ ጆሮና ጆሯችን ጥፍር አድርገው ይዙትን አእምሯችን ጫን ማለት ፍዝዝ የሚል ስሜትና ባህርይ የሚመነጨው ከአእምሮ ላይ ሲቀመጡ ፍዝዝ ካልክ አንደኛ አታይም ማለት ነው። ፍዝዝ ስትል ሁለተኛ ደግሞ ማስተዋል የለም ነው። በአይነ እያየ እንኳን አታይም፣ የነፍስ እይታ ተዘግቷል ማለት ነው። ስትበዝ ነገሮችን ቶሎ አትባንንም። ይሄ መባንን የሚባለው ቶሎ መረዳት፣ ወደ ውስጥ ቶሎ ማስገባት፣ ያ ላይ ወደ ኋላ ይላል። ስለዚህ ይህ መፍዘዝ፣ አዚም፣ መጫጫን፣ ድብርት፣ መደበት በሙሉ አይምሮ ላይ የሚቀመጡ መናፍስት ውጤቶች ናቸው። ይህን የምታነሰው ታዲያ አእምሮ ላይ ሲቀመጡ አንደኛ በስግደት እዚህ ጋደል ግንባረን ሲነካ ገለል ይላሉ። ሁለተኛ ደግሞ ያሁን እንደተለመደው የቅዱስ ቁርባኑ ኃይል ርዕስ ሰጥቶ ቅዱስ ቁርባን መቀበል፣ የወይራ ዘይት አይን ላይ መቀባት፣ ግንባር ላይ መቀባት። በብዛት ግን ስግደት ነው ከአእምሮ የሚያነሳቸው። አሁን ትንሽ ባህል አምሳ ስለሆነ ነው እንጂ አምልኮ ስግደት በእርግጥ በዚህ ጊዜ የሚቻል ቁጥሩን ሰፋ እና ረዘም ማድረገ ስሰግድ ከአይምሮ ይነሳሉ፣ ወይም አይምሮ ላይ ይታሰራሉ። ስሰግድ ደግሞ አብራችሁ ይስገዱ እያልክ ከሰገር ከአይምሮ ዞርና ገለል ይላሉ። እንደው ስለማናስተውለው ነው እንጂ አንዳንዴ ስንጸልይ አይናችን ራሱ ይበራል፣ ገለል ይላል። ይሄ ዝም ብሎ ቅርፊት እንደሚነሳ አይነት ነገር አደል? ቦግ ብሎ ይበራል። ስንጸልይ ስንሰግድ ማለት ነው፣ ይሄ አዚሙ ሲነሳ ነው። አዚም መጥፎ ነገር ነው። አዚም መጫጫንና መደበት ሳይሆን ብቻ ሳይሆን የዲያብሎስ ጥላም ጨምር ነው። አዚም ማለት ጥላውን ፊት ላይ ሲያጠላበት ማለት ነው። አዚም ማለት አዚም አሁን አንደኛ አዚም ሲኖር ማየት፣ መረዳት፣ ወደ ውስጥ ቶሎ መተርጎም፣ ማስገባት፣ ማስተዋል፣ እነዚህ እንዳሉ ናቸው። እነዚህም ማድረግ አትችልም። ከዛም በላይ አዚሙ ሊዋሃድ ሁሉ ይችላል ያንተ ባህሪና መገለጫ ይሆናል። ልክ የመንፈስ ፍሬዎች ብዙ ጊዜ በተደጋጋሚ ስታደርጋቸው የአንተ ባህሪና መገለጫ መንፈሳዊ ህይወት እንደሚሆን ሁሉ የአዚምና የድብርቱ ህይወት የአንተ መገለጫ ይሆናል። ብ አዚማምና ፍዝዝ ያልክ ትሆናል ለብዙ ጊዜ ማለት ይሄ ደግሞ በቀላሉ አይለቀም፣ ብዙ ጊዜ ፍዝዝ ካረግ። ስለዚህ ቶሎ ሰገድ ሰገድ ሰገድ ዳርጋችሁ የአምልኮ ስገድ ከፊታችሁ አይምሯችሁ ላይ ማስነሳት ፊት ወከክ ይላል፣ የወይራ ዘይት መቀባት፣ አይናችሁን መቀባት፣ ሰውነታችሁ እንደዛ እያረጋችሁ፣ ያው እንግዲህ ውጊያ አይደለ? እየተዋጋችሁ አንድ ጊዜ እያሸነፋችሁ፣ አንድ ጊዜ እየተሸነፋችሁ፣ አንድ ጊዜ እየበረታባችሁ፣ አንድ ጊዜ እናንተ እየበረታችሁ፣ እስከሚለቅና እስከሚወጣ ድረስ በእንደዚ አይነት መልኩ ይቀጥላል ማለት ነው። መድኃኒዓለም በፍቅሩና በቸርነቱ ክፉን ኃይል የያዝልን ራሳችንን ገዝተን መድኃኔዓለምን አስደስተን ለክቡሩ በቅተን ቅዱስ ሥጋውን ክቡር ደሙን ተቀብለን ለመንግስቱ የምንወርስበት መንግስቱን የምንወርስበት በጎ የሆነው ፍቅሩና ቸርነቱን በሕይወታችን ውስጥ ይግለጥልን። አሜን። ይቆይ።